ሰላምና ጤና በእያላችሁበት ይድረሳችሁ ውድ የተከበራችሁ ቤተሰቦቻችን፣ እንደምን አላችሁልን? ከሁለተኛው የዩቲዩብ ቻንላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ በተለይ የዝውውር ጉዳዮችን ልናነሳ እነሆ በድጋሚ ተገናኝተናል። ስለምታደምጡን ቆይታችሁ ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬው የሁለተኛው ቻናል የምሳ ሰዓት ፕሮግራማችን ትልልቆቹን ክለቦች የተመለከቱ ሰፋ ያሉ የዝውውር ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ትልልቅ የሚባሉ ሚዲያዎች ዛሬ ከጠዋት ጀምሮ በተለይ ከጥር የዝውውር መስኮት ጋር አያይዘው አንዳንድ ግምቶቻቸውን እያሰፈሩ ይገኛሉ። እነሱን የዝውውር ጉዳዮች እያነሳን ቆይታን እናደርጋለን። እናንተም ቆይታችሁን ከእኛ ጋር እንድታደርጉ በአክብሮት እንጋብዛለን። ከመሸጋገሪያ በኋላ በድጋሚ ተመልሰን ስንመጣ የዛሬ ፕሮግራማችንን በቀጥታ ወደ እናንተ የምናደርስ ይሆናል። አብራችሁኝነት ቆዩ፣ በአክብሮት ጋብዛለሁ። ይህንን ፕሮግራም እየመራው ፏድ ባሩ ከእናንተ ጋር ቆይታን የማደርግ ይሆናል። ከመሸጋገሪያ በኋላ ተመልሰን እንመጣለን። አብራችሁኝ ቆዩ። ቶትናም ሆትስፐርስ የሪያል ማድሪዱን አጥቂ ሮድሪጎ ጎይሽን ማስፈረም ፍላጎት አለው ተባለ። የ24 ዓመቱ ብራዚላዊ ከተለያዩ ክለቦች ጋር ስሙ እየተያዘ ቢሆንም ከፌጂያስ የወጣ ዘገባ ግን ስፐርስ ተጫዋቹን በጠሮር ለማስፈረም ቀዳሚው እጩ መሆናቸውን ነው የሚገልጸው። ሌላ ጥራት ያለው አጥቂ ያስፈልጋቸዋል እናም ብራዚላዊው ለእነሱ እጅግ በጣም ጥሩ አማራጭ ሊሆን እንደሚችል ነው ግምቶች የወጡት። በመስመር ላይ በሶስቱም የፊት ክፍሎች ለመጫወት የሚያስችል ሁለገብ ተሰጥኦ ያለው ሲሆን በቡድኑ ግብና የፈጠራ ችሎታንም ይጨምራል ተብሏል። ዶሚኒክ ሶላንኬ በተከታታይ ግቦችን ማስቆጠር አልቻለም። ሪቻርልሰን ደግሞ የሚጠበቅበት ደረጃን ማሟላት ተስኖታል። ለቶተናም ሌላ ጥራት ያለው እንግዲህ አጥቂ ላይም ኢንቨስት ማድረግም ተመራጭ ይሆናል ተብሎ ነው የሚጠበቀው። ሮድሪጎ በመላው አውሮፓ ከፍተኛ ግምት የሚሰጠው ሲሆን ቀደም ሲልም ልዩ ተሰጥኦ ተደርጎ ተሞካሽቷል። በሪያል ማድሪድ የመጫወቻ ጊዜያቶችን ማጣት እየተቸገረ ነው። ስለዚህም ሌላ ቦታ ደግሞ ተቀላቅሎ እንግዲህ መውጣቱ ለእሱ ተመራጭ ይሆናል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙትና በቶተናም ብቃቱንና በራስ መተማመኑን መልሶ ማግኘት ከቻለም ፕሪምየር ሊጉ ኮከብ ሊሆን ይችላል ተብሏል። ቶተናም ፊርማውን ለማግኘትም ከሪያል ማድሪድ ጋር በተመጣጣኝ ዋጋ መስማማት ይችል እንደሆነ ማየቱ አስደሳች ያደርገዋል። ስፔን የስፔኑ ክለብ እንግዲህ በተጫዋቹ ላይ የነበረውን ደግሞ ጠቀሜታ እየቀነሰ መምጣቱ እሱን ለመሸጥም ሊያስብ ይችላል። ተጫዋቹ የመጫወቻ ጊዜ እንዲያገኝም እየተማጸነ ነው። የ2026 ዓለም ዋንጫ እየመጣ ባለበት በዚህ ሰዓት በብራዚል ብሔራዊ ቡድን ስብስብ ውስጥም ቦታውን ማጠናከር ይፈልጋል። ስለዚህም በሪያል ማድሪድ የተቀያሪ ወንበር ላይ ተቀምጦ ደግሞ ለሱ ትልቅ ጉዳት እንደሚሆንበት ነው የሚያስበው። የሀያ አራት ዓመቱ ተጫዋች በዚህ ውድድር ዓመት የተሰለፈው በሁለት የሊግ ጨዋታዎች ላይ ብቻ ነው። ቶተናም አስደሳች የሆነ ፕሮጀክትና ጥራት ያለው ቡድን አለው። ተጫዋቹ መደበኛ የመጫወቻ እድሎችን ለመስጠትም ዝግጁ ከሆኑ እነሱን ለመቀላቀል ሊፈተን ይችላል። ሁኔታው እንዴት እንደሚሆን በጋራ የሚታይ ጉዳይ ይሆናል ተብሎ ነው የሚታሰበው። ሪያል ማድሪድ የአርሰናሉን አማካይ ዴክላንድ ራይስን ለማስፈረም ፍላጎቶች ያሉት። የ26 ዓመቱ ተጫዋች በፕሪሚየር ሊግ ውስጥ ካሉ ምርጥ ተጫዋቾች አንደኛው መሆኑን አረጋግጧል። ክለቡን ከተቀላቀለ ወዲህ ለአርሰናል ቁልፍ ተጫዋችም ሆኗል። እናም ተጨማሪ በአሰልጣኝነት ልምድና ተሞክሮ እየበለጠ ሊሻሻል ይችላል። የእንግሊዝ ብሔራዊ ቡድን ተጫዋች በእርግጠኝነት ከምርጦቹ አንደኛው ነው። እናም ሪያል ማድሪድ በሱ መፈለጉ አያስደንቅም። በሜዳው መሃል ተጨማሪ ጥራት ያለው ተጫዋች ያስፈልጋቸዋል። በተለይም ሉካ ሞድሪች እና ቶኒ ክሮስ ከክለቡ ከወጡ በኋላ ዴክላን ራይስ ለነሱ እጅግ በጣም ጥሩ ተጨማሪ ይሆናል። ስቴቨን ጄራርድ በጣም በጣም ጥሩ በማለትም አሞካሽቶታል። ከፌ ጂያስ በወጣ ዘገባ እንደሚያመለክተው ተጫዋቹን ለማስፈረም 132 ሚሊየን ፓውንድ አካባቢ ለማቅረብም ዝግጁ ናቸው። አርሰናል የእሱን መውጣት ለማጽደቅ ዝግጁ ይሆናል ተብሎ ባይጠበቅም፣ እሱ ከክለቡ የማይተኩ ሀብቶች መካከል አንደኛው ነው። እናም አርሰናል በቀላሉ እንደሱ ያለ ተጫዋቻቸውን ሊያጡት አይችሉም። በመደበኛነት ትልቅ ዋንጫዎችን ለማሸነፍ ተስፋ ያደርጋሉ እና ምርጥ ተጫዋቾቻቸውን ማቆየት ደግሞ ይኖርባቸዋል። ምርጥ አማካያቸውን ማጣት ለለንደኑ ክለብም ከፍተኛ ጉዳት እንደሚሆን ነው በርካቶች ግምቶቻቸውን እያሰፈሩ የሚገኙት። ይህ በእንዲህ እንዳለ ለሪያል ማድሪድ የመጫወት ዕድል ችላ ማለት ከባድ ሊሆን ይችላል። የአርሰናሉ ኮከብ ክለቡን ለመቀላቀልም ይፈተን እንደሆነ ማየቱ አስደሳች ያደርገባል። ከአርሰናል ጋር ጥቂት ትልልቅ ዋንጫዎችን ማሸነፍ ከቻለ አዲስ ፈተናን ለመውሰድም ትክክለኛው ጊዜ እንደደረሰ ሊሰማው ይችላል። ሪያል ማድሪድ ለሱ ማራኪ መዳረሻ ሊሆን ይችላል። ሁኔታው እንዴት እንደሚዳበርም የሚታይ ጉዳይ ነው። ሪያል ማድሪድ ለወደፊቱ ጠንካራ ቡድን ለመገንባት እየፈለገ ነው። በእጃቸው በርካታ ዓለም አቀፍ ደረጃ ያላቸው ተሰጥኦዎችም አሏቸውናም፣ ዴክላን ራይስ ሌላ ልዩ ተጨማሪ ይሆናል ተብሎ እንደሚጠበቅ ነው። መረጃዎች እየወጡ የሚገኙትና የመልበሻ ክፍል መሪዎች መካከል አንደኛው እንደሆነም ይታመናል። የሊቨርፑል አማካይ ራያን ግራቨንበርች በዚህ የውድድር ዘመን ልዩ ብቃትን እያሳየም የአምናው ውድድር አመት ላይ በተለይ ልዩ ብቃትን አሳይተዋል። የ23 ዓመቱ ተጫዋች ክለቡን ከተቀላቀለ ወዲህ ለሊቨርፑል በጣም አስደናቂ ሆኖ ታይተዋል። ነገር ግን በዚህ የውድድር ዓመት ብቃቱን ወደ ሌላ ደረጃ ከፍ ማድረግ ግን አልቻለም። የቀድሞ የፕሪሚየር ሊግ አማካይ ዳኒ መርፊ በቅርቡ እሱን በዚህ የውድድር ዓመትም የክለቡ አስፈላጊው ተጫዋች በማለት አሞካሽ ቶታል ከፌጂያስ የወጣ ዘገባ እንደሚያመለክተው ባርሴሎና ሁላ የእሱን ፊርማ ለማስጠበቅ ተስፋ እያደረገ ነው። በሀያ ሶስት ዓመቱ ተጫዋች ላይ ላሳዩት ፍላጎት መደበኛ ጥያቄ ያቀርቡ እንደሆነ ማየቱ አስደሳች ያደርገዋል። ሊቨርፑል ክለቡን ለቆ እንዲሄድላቸው በቀላሉ ይስማማሉ ተብሎ አይጠበቅም። ሁኔታው እንዴት እንደሚሆንም የሚታይ ጉዳይ ነው። ግራቨንበርች አሁን ባለው ጊዜ ምርጥ ብቃቱን እየተዝናና ሲሆን፣ በፕሪምየር ሊጉ በደንብ ተረጋግቷል። ሊቨርፑል ለቆ የሚሄድበት ምንም አይነት ምክንያት የለውም። እሱ ለክለቡ ቁልፍ ተጫዋች ሲሆን የውል ማራዘሚያ ወሬዎችም አሉ። ሊቨርፑል ጥር እንቅስቃሴ ለማድረግም ከፈለገ እንደሱ ያሉ ተጫዋቾችን በክለቡ ማቆየት ይኖርበታል። ተጫዋቹ ለረጅም ጊዜ በክለቡ እንዲቆይ ማሳመን ይችሉ እንደሆነ የሚታይ ጉዳይ ነው። ይህ በእንዲህ እንዳለ ባርሴሎና በፋይናንስ ችግሮች ውስጥም እያለፈ ነው። እናም ለኔዘርላንድ ብሔራዊ ቡድን ተጫዋችም ከፍተኛ መጠን ያለው ገንዘብ መክፈልም ለእነሱ አስቸጋሪ ነው የሚሆነው ሊቨርፑል ርካሽ በሆነ ዋጋም እንዲሄድም ሄድም የማይፈቅድለት ይሆናል። የስፔኑ ክለብ የፕሪምየር ሊግ ሻምፒዮኖቹን ለማሳመንም እጅግ ከፍተኛ ገንዘቦችም ያስፈልጋቸዋል ተብሎ ነው የሚታሰበው። የ23 አመቱ ተጫዋች በአለም ላይ ላሉ ትልልቅ ክለቦች መጫወት የሚችል ጥራት ያለው ተጫዋች መሆኑን አያጠያይቅም። እናም ባርሴሎና እንዲሻሻል ደግሞ ይረዳል ተብሎ ነው የሚታሰበው። ነገር ግን ዝውውሩ በአሁኑ ጊዜ ከፋይናንስ አቅማቸው በቀላሉ የራቀ ነው ተብሎ ነው የሚታሰበው። የዝውውር ጉዳዮች ኤክስፐርት የሆነው ፋብሪሲዮ ሮማኖ ማንቸስተር ዩናይትድ ከከፍተኛ ግምት ካለው የሪያል ማድሪድ ዋጥቂ ኤንድሪክ ጋር የሚያያይዘውን ግምት ውድቅ አድርጎታል። ፋብሪሲዮ ሮማኖ በዩቲዩብ ቻናሉ ላይ ሲናገርም ዩናይትድ የ19 ዓመቱን ብራዚላዊ የማስፈረም ፍላጎት እንደሌለው በግልጽ አስታውቋል። በምትኩ ኦሎምፒክ ሊዮን በዚህ ጥር ወር አጥቂውን በውሰት ለማስፈረም የተቀራረበ ንግግሮችንም እንዳደረገ ነው የሚገለጸው። ምንም እንኳን በዓለም እግር ኳስ ውስጥ እጅግ ከተሞካሹ ወጣት ተጫዋቾች አንደኛው ቢሆንም ኤንድሪክ በሪያል ማድሪድ ውስጥም ራሱን ለማጠናከርም እንግዲህ ተቸግሯል። የቪኒሲዮስ ጁኒየር እና ሮድሪጎን እንግዲህ ፈለግም ይከተላል ተብሎ የሚጠበቀው ይህ ወጣት በሻቪ አሎንዞ ስር የመጫወቻ ጊዜ ለማግኘትም ተቸግሯል። በዚህ የውድድር ዓመትም እስካሁን ድረስ በላሊጋው አንድ ጨዋታ ላይ ብቻ ነው የተሳተፈው። ማንቸስተር ዩናይትድ ኤንድሪክን ለማስፈረም በሚደረገው ፉክክር ውስጥም የለም። ፋብሪዚዮ ሮማኖ እንዳብራራው ማንቸስተር ዩናይትድ አልፎ ተርፎም አስተን ቪላን ከአጥቂው ጋርም የሚያገናኙ ወሬዎች ቢሰራጩም በእነዚህ ጥያቄዎች ላይ እውነት የሆነ ምንም ነገር የለም ሲል ነው የተናገረው። በምትኩ ኦሎምፒክ ሊዮን ስምምነቱን ለማጠናቀቅ ከፍተኛ ጥረት እያደረገ መሆኑን ነው እንዲሁ የገለጸው። ኤንድሪክም ራሱ ወደዚያ መዛወርን እንደሚፈልግ ነው ያረጋገጠው። ፋብሪዚዮ ሮማኖ ሲናገረም ኦሎምፒክ ሊዮን ይህንን ስም ከሪያል ማድሪድ በተቻለ ፍጥነትም ለመጨረስ ከፍተኛ ግፊት እያደረገ እንዳለን የተናገረው ምክንያቱም ኤንድሪክ እሱ እነሱን መቀላቀል እንደሚፈልግ ይሰማቸዋል። ስለ ማንቸስተር ዩናይትድ የሚወጡ ወሬዎች እውነት አይደሉም። ስለ አስተን ቪላ የሚወጡ ወሬዎችም ትክክል አይደሉም። ኤንድሪክ ፍጹም ቅድሚያ የሚሰጠው ለኦሎምፒክ ሊዮን ነው። የታቀደው የውሰት ዝውውር ለሁሉም ወገኖችም ትክክለኛ ውሳኔ ይመስላል። ሊዮን የፍሬንች ሊጓን ውድድር አመቱን አስቸጋሪ በሆነ መንገድ ከጀመረ በኋላ ለአጥቂው ክፍል ማጠናከሪያ በጣም ይፈልጋል። ኤንድሪክ ደግሞ እድገቱን ለመቀጠልና ለብራዚል የ2026 የዓለም ዋንጫ ስብስብ ቦታውን ለማጠናከር መደበኛ የመጫወቻ ግዚያቶች ለማግኘትም ጉጉት እንዳለው ነው የሚነገረው። ፋብሪሲዮ ሮማኖ እንደተናገረው ከሆነም እንግዲህ ከዚህ ተጫዋች ጋር በተያዘ ኤንድሪክ ሊዮን ትክክለኛው አማራጭ እንደሆነ እንዲያውም እንዲያምን እንዳደረጉት በርካታ ምልክቶች እንዳሉ ነው የሚናገረው። ክለቡ ፖርቱጋላዊው አሰልጣኝ ቀላል የቋንቋ ሽግግርን ያቀርብለታል። እንዲሁም የሪያል ማድሪድ ታላላቅ አጥቂዎችም አንደኛው የሊዮን አካዳሚ ውጤት የሆነው ካሪም ቤንዜማ ጋርም ያለው ግንኙነት የፈረንሳይን ክለብ ይበልጥ ማራኪ መዳረሻ ያደርገዋል። ጋዜጠኛው የሊዮንና የሪያል ማድሪድ ውይይቶች ቀድሞውኑ በጥሩ ሁኔታ ላይ እየተካሄዱ መሆኑን ያረጋገጠ ሲሆን ሁለቱም ወገኖች ዝውውሩን የዝውውር መስኮቱ መጨረሻ ቀናት እስኪደርሱም ሳይጠብቁ በፍጥነት ለማጠናቀቅም ፍላጎት ነው ያላቸው። አሁን ላይ ኦሎምፒክ ሊዮንና ሪያል ማድሪድ የዚህን የውሰት ዝውውር ችግር ውሎችንም እየተወያዩ ነው። ነገር ግን የኔ እምነት ይህ ብቸኛው ዘገባና ኦሎምፒክ ሊዮን በጣም በቅርቡ እውን ሊያደርገው እንደሚችል በቀላሉ መረዳት ይችላል ሲልም ጭምር ነው ፋብሪዚዮ ሮማኖ ስለዚህ ተጫዋች ዝውውር ሐሳቡን እያጋራም የሚገኘው። ሊቨርፑል ባለፈው የክረምት ተጫዋቾች የዘወር መስኮት ከፍተኛ ገንዘቦችን አውጥተዋልና በ2026 ተጨማሪ ጉልህ ዝውሮችን ሊያደርጉ ይችላሉ። አዲስ የመሀል ተከላካይ ወደ አንፊልድ ለማምጣትም እቅሮች ያሉ፣ በተመሳሳይ አሁንም በሙሐመድ ሳላህ የተያዘውን የቀኝ ክንፍ ቦታ ዙሪያ ግምቶች እየተናፈሱ ነው። በአሁኑ ጊዜ ሊቨርፑል ግልጽ የሆነ የሳላ ተተኪ የለውም። እናም የግብፅ ኮኮ በዚህ ውርድር ዓመት እየፈጸመ ባለው ደረጃ በመጠኑም ቢሆን በመውረዱ ምክንያት ፉክክር እንደሚያስፈልገው ይበልጥ ግልጽ እየሆነ መጥቷል። እናም ይህንን ፉክክር አርኔ ስሎት በደንብ ከሚያውቀው ተጫዋች ማግኘት ይችላሉ። ሊቨርፑል ያኮቡ ሚንቴን ከብራይተን ለማስፈረም ፍላጎት ነው ያለው። እንደ ፉትቦል ኢንሳይደር ዘገባ ፒታሮርክ ሊቨርፑል በኔዘርላንድ ሰር ከስሎት ጋር አብሮ የሰራ የነበረውን የብራይተን የክንፍ ተጫዋች የሆነው ያኮቡ ሚንቴን ለማስፈረም ፍላጎት እንዳለው አረጋግጧል። ፒተር ሩክ ሲናገር ሚንቴ በጣም አስደሳች ተጫዋች ነው። ጨዋታውን በጨዋታው ቀንም በፕሪሚየር ሊጉ ካሉ በጣም አስደሳች ተጫዋቾች አንደኛው ነው። ግልጽ የሆነው ነገር ከአርኔስ ሎት ጋር ግንኙነት አለው። በፌኖርድ የመጨረሻው የስልጣን ዘመናቸው ከእሱ ጋር ስለሰሩ ሊቨርፑል እሱን ማየቱ የሚያስደንቅ አይደለም። በግልጽ ለማየት እንደሚቻለው ለሞሐመድ ሳላ የረጅም ጊዜ ተተኪ ፍለጋ ላይ ያለው ግምቱ እየቀጠለ ነው ሚንቴ አሁን የፕሪምየር ሊግ ልምድ አለው እናም ከዚህ ቀደም ደግሞ ከአርኔስሎት ጋር አብሮ ሰርቷል ስለዚህም ትርጉም ያለው የዝውውር ወሬ ሊሆን ይችላል ብሏል ብዙ መስፈርቶችን ሊያሟላ ይችላል ነገር ግን እስካሁን ምንም የሚፈጠር ነገር ግን እንደሌለም እየተገለጸ ነው የሚገኘው ሊቨርፑል በ2024 ክረምት ከኒውካስል ዩናይትድ በ30 ሚሊዮን ፓውንድ ከተዘዋወረ በኋላ በብራይተን ቀስ በቀስ እየተሻሻለ በመጣው ሚንቴ ላይ ከፍተኛ ገንዘቦችን ለማውጣት ዝግጁ መሆናቸው ተዘግቧል ከሳላህ ጋር ለመወዳደር ተስማሚ ተጫዋችም ይሆናል። እናም በፌየኖርድ ከአርኔስ ሎት ጋርም የነበረው ስኬት ከግምት ውስጥ ሲገባ የክለቡ አመራሮችን ለማስፈረም የሚፈልጉት የቀኝ ክንፍ ተጫዋችም እርሱ ከሆነ በጣም ምክንያታዊ ይሆናል ተብሎ እንደሚጠበቅ ነው መረጃዎች በትልቁ እየተጋሩ የሚገኙት። ወደ ፕሪምየር ሊግ የተመለሰው የሊድሱ አማካይ ጅማሩን አድርጓል። እናም ወደ ሻምፒየንሺፕ እንዳይወርድም ለመከላከል ከፍተኛ ጥረት ላይ ነው። በዚህ ረገድ የሚያደርጉት ጥረት በጥሮር ዝውውሩን እንዲያደርጉ ሊያደርጋቸው ይችላል። የክለቡ የስፖርት ክፍል የአጥቂ ማጠናከሪያዎችን ነው የሚፈልገው። የኮቨንትሪ ራጂ ራይት ሃጂ ራይትን ሊያስፈርሙ የሚችለው አጥቂ ተብሎ ቢታቀድም ዳንኤል ፈርከ ለሚመራው ቡድን ግን አዲስ ክንፍ ተጫዋች መጨመርን ፍላጎቶች አሉ። በቅርብ ቀናት ደግሞ ከስዊድኑ ክለብ ሐማር ቢ በክረምቱ ከተዘዋወረ በኋላ በግላስኮ አስደናቂ ጅምርን ካደረገው ከሴልቲኩ ሰባስቲያን ቴንኪቲ ጋርም ስሙ ተያይዟል። ሆኖም ግን ፒታር ሩክ ለፉትቦል ኢንሳይደር በኩል ሲናገር ሴልቲክ ተጫዋቹን ስኮትላንድ ከገባ ከስድስት ወራት በኋላ እንዲለቅ ለመፍቀድ ምንም አይነት እቅድ የላቸውም። ፒታር ሩክ እንዲህን ያለው ይህ እንግዳ የሆነ ወሬ ይመስለኛል። እሱ የመጣው ከእንግዲህ ቅርብ እንደሆነ አስባለሁ። ከሐመር ቢ ሲቀላቀላቸው የዝውር መስኮቱ መጨረሻ ላይ ነበር። በሴልቲክ ሕይወቱ መጀመሪያ ላይ በክለቡ እንዲህ መፍቀዱ ትልቅ አስገራሚ ይሆናል ተብሎ ይጠበቃል። ሴልቲክ የቱኒዚያውን ዓለም አቀፍ ተጫዋች እንዲሄድ ፍላጎት ይኖራቸዋል ተብሎ አይታሰብም። እንዲሁ ደጋፊዎቻቸውን አያበሳጩም። በዚህ ውድድር ዘመን በሴልቲክ ደጋፊዎችና በቦርድ መካከልም እየሆነ ያለው ነገር ሁሉ ከግምት ውስጥ በማስገባት በራሳቸው ላይ የበለጠ ጫናን የሚጋብዝ ማንኛውንም ነገር ማድረግ አይፈልጉም። ሊድስ በጥር ወር የአጥቂ ማጠናከሪያዎችን ለማግኘት በገበያው ላይ እንዳለ እናውቃለን። ሴልቲክ በጥር ወርም ይህንን ተጫዋችም ለመሸጥ ክፍት ይሆናል ተብሎ አይታሰብም ስለዚህም ደግሞ እንደ እንደተባለው ከሆነ ተጫዋቹ አሁንም ገና እንግዲህ ክለቡን የተቀላቀለ ነው እዚህ ደግሞ የመቆየቱና በሴልቲክም መጫወቱን በመቀጠል ደስተኛ እንደሆነ በእርግጠኝነት መናገር ይቻላል። ፍላጎታቸውም ከቀጠለ ሊድስ ዩናይትድ በሚቀጥለው ክረምትም ይህንን ተጫዋች ለማስፈረም ሊንቀሳቀስ ይችላል ተብሎ እንደሚጠበቅ ነው። መረጃዎች እየወጡም የሚገኙት በራፋኤል ሊያው የወደፊት ዕጣ ፈንታ ዙሪያ ግምቶች እየጨመሩ በመምጣታቸው ኤሲ ሚላን ትልቅ የዝውውር ዋጋን እንዳደረገበት ይናገራል። ለተጫዋቹ ወኪሎችም ቅርብ የሆኑ ምንጮች ለከቸንዶ ኦፍሳይድ እንደገለጹት የሴሪኤው ግዙፍ ክለብ ኮንትራቱን ለማደስ ባለው እርግጠኛ ለመሆን ምክንያት ውድ በሆነ የክንፍ ተጫዋቾቻቸው ላይ ከ80 እስከ 85 ሚሊዮን ዩሮ ዋጋ ለጥፈውበታል። ሚላን ተጫዋቹን ለመሸጥ ንቁ ፍላጎት ባይኖሮም፣ የክለቡ አመራሮች ግን በአዲስ ውል ዙሪያ የሚደረገው ድርድር ሊዘገይ ወይም ሊቋረጥ እንደሚችል በመስጋታቸው ምክንያት ነው። የራፋኤል ሊያው የአሁን ውል 150 ሚሊዮን ዩሮ የመልቀቂያ አንቀጽ ቢኖረውም የውስጥ አዋቂዎች እንደሚጠቁሙት ከሆነ ሮሳነሪዎቹ ኤሲ ሚላኖች በሚቀጥሉት ወራት ድርድሩ እንዴት እንደሚካሄድ በመመልከትም ዝቅተኛ ዋጋዎችን ለመቀበልም ክፍት ሊሆኑ ይችላሉ። የ26 ዓመቱ ራፋኤል ሊያው ከ2019 ጀምሮ ከሊል ወደ ሚላን ከተቀላቀለ ወዲህ በአውሮፓ ውስጥም እጅግ በጣም አስደናቂ ከሆኑ አጥቂዎች መካከል አንደኛው ነው። ፖርቱጋላዊው ኮከብ በዚህ ውድድር አመትም በጣሊያኑ ግዙፍ ክለብ ባደረጋቸው ስምንት ጨዋታዎች አምስት ጎሎችን አስቆጥሯል። እናም አንድ ለግብ የሆነ ኳስም አመቻችቶ አቀብለዋል። ሆኖም ግን ሚላን በተከታታይ ለትልልቅ ዋንጫዎች መፎካከር አለመቻሉ እና የፕሪሚየር ሊግም እንዲሁ ስበት ፖርቱጋላዊውን ዓለም አቀፍ ተጫዋች አዲስ ፈተና እንዲፈልግም ሊፈትነው ይችላል ተብሏል። አርሰናል፣ ቼልሲ፣ ማንቸስተር ሲቲ እና ፓሪስ ሰን ዠርሜንም ሁኔታውን ከሚከታተሉ ክለቦች መካከል በግንባር ቀደምትነት የሚጠቀሱ ክለቦች ናቸው። በተለይ አርሰናል በጠሮር ፍላጎቱን ለማድረግም ዝግጁ ይሆናል ተብሎ ይታሰባል። ሚኬል አርቴታ ራፋኤል ሊያውን የአርሰናል የግራ ክንፍ ለማጠናከር ተስማሚ ተጨማሪ አድርገው ነው የሚመለከቱት። በፖርቱጋል የሚገኙ ምንጮች ሊያው በፕሪምየር ሊግ የመጫወት ፍላጎቱ ከረጅም ጊዜ በፊትም ገልጸዋል ብለው ይናገራል። ይህም ደግሞ አርሰናል ጠንካራ አቅም እንዲኖሩ ያደርጋል። ይበንዲ እንዳለ ማንቸስተር ሲቲና ማንቸስተር ዩናይትድም አጥቂውን ይከታተሉታል ተብሏል። ፔፕ ጓርዲዮላ የራፋኤል ሊያውን ሁለገብነት ያደንቃል ተብሏል። እሱም የክንፍ ተጫዋች አጥቂ፣ ወይም ደግሞ አጥቂ አማካይ ሆኖም መጫወት ይችላል። እየጨመረ የመጣው ትኩረት ቢኖርም ሚላን ኮኮቡን ለማቆየት ግን ተስፋ ያደርጋሉ። ሆኖም ግን ስለ ፋይናንሱ እውነታዎች እንግዲህ ናቸው። እናም በተለይም ራፋኤል ሊያው ሁሉን ለማራዘም ፍቃደኛ ካልሆነ ሆነ በ65 እና 70 ሚሊዮን ዩሮ ክልል ውስጥም በሚቀርቡ ጥያቄዎችም አቋማቸው ሊፈተን እንደሚችሉ ያውቃሉ። ድርድሩ ከተቋረጠ የጥሪ ዝውውር መስኮትም ሊወጣ እንደሚችል ነው መረጃዎች እያሳዩ የሚገኙት። አስተን ቪላ የውድድር ዓመቱን ደካማ በሆነ መንገድ ቢጀምርም በኋላ ላይ ግን በጣም በምርጥ ብቃታቸው ላይ ይገኛሉ። ነገር ግን ኡናይ ኤምሪ እንግዲህ የፈቷቸው ያሏቸው ችግሮች አሁንም አሉ። ትልቁ ችግር ደግሞ በቂ ግባ ለማስቆጠራቸው ሲሆን፣ ይህም የመነጨው ከኦሌ ዋትኪንስ ደካማ አቋም ነው። ኦሌ ዋትኪንስ በዚህ የውድድር ዘመን በ15 ጨዋታዎች ውስጥም አንድ ግብቻ ማስቆጠር ችሏል እናም ይህ ደግሞ ለአስተን ቪላ ትልቅ ችግር ነው። ይህንንም ከግምት ውስጥ በማስገባት የዝውውር መስኮቱ እንደገና ሲከፈትም የግብ እጥረቶቻቸውን ለመፍታት እቅድ ያወጣሉ ተብሎ እንደሚታሰብ ነው ዘገባዎች የሚወጡት። እንደ ፉትቦል ኢንሳይደር ዘገባ ሚኪ ብራውን አስተንቪላ ከኦሌ ዋትኪንስ ጋር ፉክክር የሚፈጥር አዲስ አጥቂ ለማስፈረም እንደሚፈልግ ገልጿል። አስተንቪላ ከፍተኛ ደረጃ ያለው አጥቂ ለማምጣት ይፈልጋል። ችግሩ አዲስ መሀል አጥቂ ማስፈረም የሚፈልጉ ብዙ ክለቦች በመኖራቸው ትክክለኛ ዋጋ የሚገኝ አጥቂ ማግኘት ቀላል አይሆነላቸውም። ባለፈው የውድድር አመት ማርከስ ራሽፎርድን ሲያስፈርሙ በመስመር ላይም ሌላ አማራጭ ስለሰጣቸው ደረጃቸውን ከፍ አድርጎ ነበር። ነገር ግን አሁን ላይ ሄዷል፣ እናም አልተካተተም። እኔ ደግሞ የኦሌ ዋትኪንስ ደጋፊ ነኝ ይላል። ነገር ግን ከራሱ ደረጃ በታች የሆነ ደካማ የውድድር አመትን አሳልፏል፣ እናም ይህ ደግሞ ለአስተን ቪላ ችግርም መሆን ጀምሯል። በአሁኑ ጊዜ አስተማማኝ የግብ ምንጭ የላቸውም፣ እናም ደግሞ አንዳንድ ጨዋታዎችን ለማሸነፍም የተቸገሩበት ትልቁ ምክንያትም ይህ እንደሆነ ጭምር ነው። ዘገባዎች እያሳለፉ የሚገኙት እንደማስበው ከሆነ አዲስ አጥቂ ማምጣት የተለየ አማራጭ ከመስጠቱም በላይ የተቀያሪ ወንበር ላይም ደግሞ የመተው ስጋትም ለመፍጠር ኦሊ ዋትኪንስ እንዲሻሻል ይገፋፋዋል። በአሁኑ ጊዜ ከሱ ጋር እየቀጠሉ ነው እናም ደግሞ በዚህ ደስተኛ ናቸው። ነገር ግን እየተቸገረ ባለበት ጊዜ ሊተካው የሚችል ሌላ አማራጭ የላቸውም። በጥሩ ቅድሚያ የሚሰጡት ጉዳይም ግብ ሊያስቆጠርላቸው የሚችል አዲስ አጥቂን ማስፈረም ይሆናል። ክለቦች ተጨማሪ ዋጋ ስለሚጠይቁም ለአስተንቪላ ቪላ በጥሮር ጥሩ ስምምነት መፈጸም ከባድ ይሆንበታል። ሆኖም ግን ሁኔታው በተቻለ ፍጥነትም ለመፍታት ጠንካራ ይሆናሉ ተብሎ እንደሚጠበቅ ነው መረጃዎች እያሳዩ የሚገኙት። ሀርቪ ኤልዮት በአንፊልድ ላይ ያጣውን የመጫወቻ ጊዜ ለማግኘትም ተስፋ በማድረግ በክረምቱ የዝውውር መስኮት ከሊቨርፑል ወደ አስተን ቪላ በውሰት ተቀላቅሏል። ወጣቱ ሁለገብ ተጫዋች ባለፈው የውድድር ዓመት በአርኔስሎት በቂ ጥቅም ላይ አልዋለም ነበር። ይህም ደግሞ ከክለቡ ለመልቀቅም እንዲያስብ አድርጎታል። ተጫዋቹ እስካሁን በክለቡ ሰባት ጨዋታዎችን አድርጎ አንድ ግብ ብቻ ካስቆጠረ በኋላ ሃርቪ ኤሊዮት ስራውን መልሶ ለማንሰራራትም እየተቸገረ ነው። የሃያ ሁለት አመቱ ተጫዋች በዚህ የውድድር ዓመት በፕሪሚየር ሊጉ አራት ጊዜ ብቻ ነው የተሰለፈው። ይህም ደግሞ በጥር ወር ወደ ሊቨርፑል ሊመለስ ይችላል የሚል ግምት እንዲፈጠር ምክንያት ሆኗል። ቪላ ሃርቪ ኤሊዮትን በ35 ሚሊየን ፓውንድ በቋሚነት የመግዛት ግዴታ ቢኖርም ነገሮች ለሱ ግን በጠሮር የመጀመሪያ ላይም ሊቀይሩ ይችላሉ ተብሎ ይታሰባል። የቀድሞ የአስተን ቪላ ዋና አስፈጻሚ የሆኑት ኬዝ ዊልስ ስለ ሃርቪ ኤሊዮት የወደፊት እጣ ፈንታ ስለ ወጣቱ አማካኝ ምን ማለት እንደሆነ የቅርብ ጊዜ መረጃን ሰጥተዋል። ዊነስ በፉትቦል ኢንሳይደር ፖድካስት ላይም ሲናገሩ፣ እኔ ተገረምኩኝ ምክንያቱም እሱ ጥሩ ተጫዋች ነው ብዬ አስባለሁ ነገር ግን የኡናይ ኤምሪን ትኩረት በበቂ ሁኔታ ግን አልሳበም አሁን ትልቅ የስራ ንድፈ ሀሳብም እየተካሄደ ነው። እርሱ በውሰት ላይ ሲሆን አስር ጨዋታዎችን ካደረገ በቋሚነት የመግዛት ግዴታ ያረጋግጣል። ሊቨርፑል እሱን መልሶ ይፈልገዋል የሚል ወሬ እንዳለ ሰማአለው ስለዚህም የውሰት ዝውውሩ ካልተረጋገጠ ወደ ሊቨርፑል ሊመለስ ይችላል። ምናልባትም ሊቨርፑል በእንደዚህ አይነት ሁሉ አዳዲስ ውድ ፈራሚዎች ችግር እያለበት አሁን እሱን በተቀያሪ ወንበር ላይ ቢኖረው ደስ ይለው ነበር። እኔ እንደማውቃቸው ብዙ የሊቨርፑል ደጋፊዎች ከነዚህ ሌሎች ተጫዋቾች ይልቅ ሃርቪ ኤሊዮትን በሜዳው ላይ ማየት ይፈልጉ እንደነበር ነው የማውቀው። ኡናይ ኤምሪ እስካሁን ድረስ ሃርቪ ኤሊዮትን የተሻለውን ለማግኘት ተቸግሯል። እናም ደግሞ ነገሮች አሁን ባሉበት ሁኔታ በጥር ወር ወደ ሊቨርፑል መመለስ የሚቻል ሊሆን ይችላል። ሃርቪ ኤሊዮት በቪላ እየተቸገረ ብቻ ሳይሆን ሊቨርፑሎችን በመሃል ሜዳ ክፍል ላይም እንዲሁ ደግሞ የተጫዋቾች ጥልቀት እጥረት አለበት። ይህም ደግሞ ሃርቪ ኤሊዮት ባለፈው የውድድር ዓመት ከተቀያሪ ወንበረ ሆኖ ይሰጥ የነበረው ነገር ነው። ሊቨርፑል ከክለቡ እንዲሄድን በመፍቀድ ስህተትን ሰርቷል። ይህንን ለመናገርም ገና በጣም ገና ነው። ነገር ግን አንድ ነገር እርግጠኛ ነው። የአርኔስሎት ቡድን ሀርቪ ኤሊዮት በስብስብ ውስጥ ቢኖር ኖሮ የበለጠ የተሻለ ይሆን እንደነበር ነው የሚገመተው። ወይን ሩኒ በትልልቅ የፕሪሚየር ሊግ ክለቦችም በክረምት የዝውር መስኮት የፈረሙ አዳዲስ ተጫዋቾች እንዲገመግም በተጠየቀ ጊዜ ስለ አንድ የቶተናም ፈራሚ ጥሩ አመለካከት እንዳለው ነው የገለጸው። ስፖርስ በክረምት የዘወር መስኮት በርካታ አዳዲስ ተጫዋቾችን አስፈርሟል። ከነዚህ ውስጥ ደግሞ ሁለቱ ጎልተው የሚታዩ ናቸው፣ መሐመድ ቆዶስ እና ጃፓሊኒ ናቸው። ሁለቱም የቶማስ ፍራንክን ቡድን ጥራትና ጥልቀትን በመጨመር በተመጣጣኝ ሁኔታ ጥሩ ብቃትን አሳይተዋል። ምንም እንኳን ደጋፊዎች አሁንም ምርጡን ብቃታቸውን ለማየት እየጠበቁ ቢሆንም ለረጅም ጊዜ ግን የስፐርስ ስብስብ አካል መሆን እንደሚችሉን ያሳዩት። በሌሎች ክለቦች የተደረጉ ሌሎች ትልልቅ ዝውውሮች በአርሰናል ቪክተር ዮኬረሽ፣ በቼልሲ ዣ ፔድሮ፣ በሊቨርፑል አሌክዛንደር ኢሳክ፣ በማንቸስተር ዩናይትድ ብሪያን ኤምቤሞ ይገኙበታል። ሩኒ እነዚህን ፈራሚዎች ከአምስት ውስጥ እንዲገመገምም የተጠየቀ ጊዜም የቅርቡ ማንቸስተር ነት ዋጥቂ የቶተናም ደጋፊዎችን በሚያስደንቅ ሁኔታ ኩዱስን ከቪክተር ዮኬርሽ በተሻለ ደረጃ ላይ አስቀምጦታል። በዚህ ውድድር አመት እስካሁን ከየትኛውም ዝውውር የተሻለ እንደሆነ ክርክር ሊነሳ ይችላል። በማንቸስተር ነት ያለው ኤምቤሞ በቅርቡ በሊቨርፑልና በቶተናም ላይ ግቦችን ካስቆጠረ በኋላ የደጋፊዎችን ትኩረት ስቧል። ቮልት ማደ በፍጥነት ከፕሪሚየር ሊጉ ጋር ተላምዶ በሴንት ጀምስ ፓርክም አሌክዛንደር ኢሳክን በመተካት ፈጣን ተጽዕኖን አሳድሯል። መሐመድ ቁዱስም በተመሳሳይ ደረጃ ለስፐርስ እንግዲህ ማጥቃት አዲስ ገጽታን ለመጨመር የፈጠራ ብልሽታን ሰጥቷል። ምንም እንኳን በዚህ ውድድር አመት ረጅም መንገድ በመቅረቱ ለመፍረድ ገና በጣም ነው። ዲዮከረሽ ለአርሰናሎች በአጥቂው ክፍል ላይ ስጋትን ጨምሯል። የቀድሞ የክለቡ ስፖርቲንግ ያሳየው ብቃትም ባይስ እንግዲህ ባያሳየም የሚኬል አርቴታ ቡድን ባደረጋቸው 14 ጨዋታዎች ግን ስድስት ጎሎችን ማስቆጠሩ መጥፎ አይደለም። የሱ ጨዋታ ግን ከጎልና ለጎል ከሚያመቻቸው ኳሶች እጅግ የላቀ ነው። ዮኬረሽ ከአጥቂው ክፍል እንግዲህ አካላዊ ጥንካሬን ይሰጣቸዋል። እናም የእንቅስቃሴ ብቃትም ለክንፍ ተጨዋቾቻቸው ቦታን ይፈጥራል። በአሁኑ ጊዜ ቪክተር ዮኬረሽ ከሙሐመድ ቅዱስ በተሻለ ደረጃ ማስቀመጥ ሙሉ በሙሉ ፍትሃዊ ላይ ሆን ይችላል። ነገር ግን ሁሉም ፈራሚዎች ራሳቸውን ለማረጋገጥም። ጊዜ እየወሰዱ ነው። እናም የመጨረሻው ፍርድ ሊሰጥ የሚችለው በውድድር አመቱ መጨረሻ ላይ የሚታየው አቋማቸው እንደሆነ ነው የሚነገረው። አስቶን ቪላ ባለፉት ዓመታት ከፕሪምየር ሊግ ተርፍና ዘላቂነት ሕጎች ወይም ፒኤስአር ገደቦች ጋር መታገል ነበረበት። ይህም ደግሞ ማቆየት የፈለጋቸውን ተጫዋቾች ለመሸጥም ማስገድዶት፣ ይህም በክረምቱ የዝውውር ከክለቡ ይለቃል ተብሎም ስሙ ተያይዞ የነበረው ጆማጊን ላይም ሊደርስ ይችላል ተብሏል። ከኒውካስል ጋር ስሙ ተያይዞ የነበረ ቢሆንም በመጨረሻም ወደ ሴንት ጀምስ ፓርክ የተዘዋወረው ጃኮብ ራምዚ ነበር። ከሴልቲክ ጋር ስሙ ተጠቅሶ የነበረው የአስተን ቪላው የክለቡ ካፕቴን ከዚያ ጊዜ ጀምሮ አዲስ ኮንትራት በመፈረም የወደፊት እጣፈንታውን ከክለቡ ጋርም አዋህዷል። ይህ ሲረጋገጥ ጆማጊን በቦርንመዝ ሚና ላይም ደግሞ በክረምቱ ስለነበሩት የዝውውር ግምቶችም ሲናገር ለአስተን ቪላ ሙሉ በሙሉ ቁርጠኛ እንደሆነም ግልጽ አድርጓል። ለመልቀቅ ምንም ሀሳብ አልነበረኝም። በእድሜ ሌሎች ክለቦችን ፍላጎት ማሳየታቸው ለእኔ ትንሽም የተሻለ ነገር በራስ መተማመንም የሚጨምር ነገር ነበር። ነገር ግን በዚህ ክረምት በሀገሪቱ ውስጥ ያሉ አብዛኞቹ ክለቦች እኛን በመሸጥ ላይ ያለን መሆናችንን ያውቁ ነበር ብዬ አስባለሁ። ስለዚህም ከዚህ ያልዳነ የለም ነገር ግን ለዝውውር የማይገኝ አልነበረም። ነገር ግን የእኔ ሁኔታም ሲነሳ ክለቡ ከመጀመሪያው ደቂቃ ጀምሮ ለሽያጭ እንዳልሆንኩኝና ከዚህ አስፈላጊ እንደሆንኩኝም ግልጽ አድርጌያለሁ። እናም ካፕቴን ነኝ፣ እናም አሁንም በጣም ከፍተኛ ግምት ይሰጠኛል። ያንን ግልጽም አደረኩኝ። ምንም አይነት እንግዲህ ማረጋገጫ ቦታ አልነበረም። ወዲያውኑ ስለተነገረኝ ከዚያ ቀን ጀምሮ አእምሮ ሙሉ በሙሉ የተስተካከለ ነበር። ያንን የተናገርኩት አሰልጣኙ እንግዲህ የተለያዩ ተጫዋቾችን ሊለቅና እኔን ሊያቆየኝ እንዳሰበ ከተናገረ በኋላ ነው። አሁን ላይ በአስተን ቪላ ቤትም ጥሩ ጊዜያቶችን እያሳለፈ ነው የሚገኘው። ኒውካስል በፕሪምየር ሊጉ በኩል መቀዛቀዝ በማሳየቱ የውድድር አመቱ አስቸጋሪ በሆነ መንገድ ጀምሮታል። ብቃቱ ከሚጠበቀው በታች ከሆነባቸው ተጫዋቾች አንደኛው ዥዌል ሊንተን ሲሆን ከሳንድሮ ቶናሊና ብሩኖ ጉማሬሽ ጋር በመሆን የመሃል ሜዳውን ሶስትዮሽ መፍጠሩን ቀጥሏል። ዥዌል ሊንተን ለኒውካስል ቋሚ ተሰላፊ ሆኖ ቢቆይም እንደ ልዊስ ማይክ ሌይ እንዲሁም ጃኮብ ራምዚ ለመሰለፍ ግፊት እያደረጉ በመሆናቸው በቡድን ውስጥ ያለው ቦታ ጫና ውስጥ ወድቋል። ይህም ለክለቡ ስላለው የወደፊት ህይወት ደግሞ ጥርጣሬን እንዲፈጠር ምክንያትም ሆኗል የተባለው ሆኖም ግን አሁን ላይ በፒተር ኦርክ በፉትቦል ኢንሳይደር በኩል እንደተዘገበው ኒውካስል በሳምንቱ አጋማሽ በአትሌቲክ ክለብ ላይም ግብ ያስቆጠረውን ጆኤል ሊንተንን ለመሸጥ ለማሰብ ምንም አይነት እቅድ የላቸውም። ፒተር ኦርክ ሲናገር ጆኤል ሊንተን በዚህ የውድድር አመት እስካሁን ድረስ በምርጥ ብቃቱ ላይ እንዳልሆነ ምንም ጥርጥር የለውም። በፎርምና በአካል ብቃትም እየተቸገረ ነው። ይህ ደግሞ ትንሽ ስጋት ሆኖ ሊታይ ይችላል። ነገር ግን ለኒውካስል ዩናይትድ ዋና ችግር ነው ብዬ አላስብም። እኔ አሁንም ለኤዲሃው ቡድን ቁልፍ ሰው እንደሆነ አምናለሁ። ከጉማሬሽ እና ከሳንድሮ ቶናሊ ጋርም በጣም ጠንካራ አጋርነትን መስርቷል ና ከሁለቱም የተለየ ነገርን ያቀርባል። ጆኤል ሊንተን በብቃት ማሽቆልቆል አጋጥሞታል፣ ነገር ግን በቻምፒየንስ ሊጉ በአትሌቲክ ክለብ ላይ ያስቆጠራቸው ግቦች ወደፊት ለመገስገስም መነሻ የሆኑታል ተብሎ ተስፋ ተደርጓል። በዥኤል ሊንተን ና በረጅም ጊዜ የወደፊት እጣፈንታው ላይም በፍጥነት ውሳኔ ያደርጋሉ ብሎ አላሰበም አሁንም ለነሱ ትልቅ ቁልፍ ሚና አለው። ብሩኖ ጉማሬ፣ ሳንድሮ ቶናሊ፣ ጆኤል ሊንተን በመሃል ሜዳ ላይ ሲኖሩ እናም ሁሉም ብቁ ሆኖ ሲጫወቱ ያ በፕሪምየር ሊግ ና በቻምፒየንስ ሊግ ውስጥም ካሉ ጠንካራ የመሃል ሜዳዎች አንደኛው ነው። ኒውካስል ጆኤል ሊንተን እንዲሻሻል በእርግጠኝነትም ተስፋ ያደርጋል፣ ምክንያቱም ካልተሻሻለ እሱን ለመሸጥም ሊታሰብበት የሚችል ቦታ ይሆናል ተብሎ እንደሚጠበቅ ነው መረጃው የወጣው። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩትዩብ ቻናላችን አዲስ ስፖርት ልዩ ለዛሬ የምሳ ሰዓት ያዝነላችሁ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ቆይታችሁን ከእኛ ጋር ስላደረጋችሁ በሙሉ ከልብ ከልብ አድርገን ነው የምናመሰግነው። ፎአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድረግ ያለው፣ በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን እያነሳሳን ቆይታን የምናደርግ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርገን እናመሰግናለን። መልካም ጊዜ እንዲሆነላችሁ ነው በአክብሮትም የምመኘው።